ሰላም ሰላም፣ ውድ የቻናሌ ተከታታዩ ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ እንደምትመለከቱት የጾም ቁርስ፣ ቆንጆ የሆነ የጾም ቁርስ ሰርቻለሁ። ይህንን የሚመስል ቁርስ እንዴት እንደሰራው ታሳያችኋለሁ። እንግዲህ ቪዲዮን ሲጨምሩ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። ቪዲዮን እስከመጨረሻው ድረስ ተከታተሉ፣ አብራችሁ ይቆዩ። እንግዲህ እንደምትመለከቱት የሚያስፈልጉን ነገሮች ናቸው። ዱቄት ይህንን የሚያህል አራት መቶ ግራም ያህል ዱቄት ያስፈልገናል። ፍርኖ ዱቄት ያስፈልገናል። አንድ ካሮት፣ የተፈቀፈቀ ካሮት አለን። ፎሶሊያ እና አንድ ቲማቲም፣ ግማሽ ሽንኩርት፣ በዚህ መልክ አዘጋጀው። አንድ ቃሪያ አለኝ። ስኳርና ጨው፣ ቆንጆ በርበሬ፣ ዘይት፣ የተለመዱ ነገሮች ናቸው። እነዚህን ተጠቅመን ነው ዛሬ የምንሰራው። በጣም ቀላል የሆነ ቁርስ ስለሆነ የምንሰራው በዚህ መልክ እንሰራለን። የሚመለከቱት እንግዲህ ይሄ ዱቄት ነው። ዱቄት በዚህ መልክ አዘጋጀ። ይህን ያክል ፓውደር እናረጋለን። ጨው እናረጋለን። ጨው ይህን ያክል ጨው እናረጋለን። ስኳር እናረጋለን። ስኳር እናረጋለን። ሶስት ማንኪያ ያህል እናረጋለን። ከዛ ለብ ባለ ውሃ እናቦከዋለን ማለት ነው። ፓንኬክ እንደምናዘጋጀው አይነት ሊጥ እናዘጋጃለን ማለት ነው። እናንተ እንደምትፈልጉት አድርጋችሁ ማድረግ እንቁላልን ማድረግ ትችላላችሁ። ቦተት ማድረግ ትችላላችሁ። እኔ የጾም ስለሆነ የሚሰራው ያለ የጾም ነው የማዘጋጀው ማለት ነው። በዚህ መልክ አዘጋጀን። ይህንን ይመስላል። አዘጋጅተን ጨረስን። እንደዚህ አርጋን ድቅቅ አርጋን በዚህ መልክ ፎሶሊያችን ላይ እንገጥፋለን። ትንሽ ዘይት ነው የምናደርገው፣ ዘይት አናበዛም። እንዲህ እያደረግን ሁሉንም ጋር እንትን ቶሎ ቶሎ እንጨርሳለን ማለት ነው። አለን ሁሉንም በዚህ መልክ ጋግረን እንጨርሳለን ማለት ነው። ዘይት እናደርጋለን መጥበሻችን ላይ አትክልቱን ከትፋን ያዘጋጀነውን ይሄን የከትፋን ያዘጋጀነውን አትክልት እናደርጋለን። ምን ጠብሰዋለን ለሁለት ለሶስት ደቂቃ ያህል ሽንኩርታችንን እናደርጋለን። ቲማቲማችንን እናደርጋለን። ትንሽ የዝመሪ ነው እናደርጋለን። የተፈጨ ዝመሪ ነው ሙ ባላቸው መጠቀም ትችላላችሁ። እናንተ ቆንጆ በርበሬም ከሌላችሁ ችግር የለውም፣ ያለውን ትጠቀሙበትን። አሁን ደግሞ ወደ መጠቅለሉ እንገባለን። ቃሪያውን ላዩ ላይ አድርገን ወደ መጠቅለሉ እንላለን። ቃሪያችንን በነገራችን ላይ ጣችንን በዚህ መልክ ካዘጋጀሁት እንደምትመለከቱት ይኸው በዚህ መልክ አዘጋጀውን በዚህ ላይ እየተጠቀምን እናዘጋጃለን ማለት ነው። መለከቱት በዚህ መልክ አዘጋጀን፣ ከዛ ወደ መቁረጡ እንደዚህ እያደረግን እንቆርጠዋለን። በስተመጨረሻ ምግባችን ቁርሳችን ይሄንን የሚመስል ቁርስ ሰራው። በጣም የሚያምር የሚጣፍጥ ቁርስ ነው። እናንተ በየቤታችሁ ይሄንን እየሰራችሁ ሞክሩ። በጣም ቀላል ነው እንዳያችሁት። ስለዚህ ቪዲዮውን እንግዲህ ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።